እኛም እኔ እህት በጠረጴዛው እስከ በሩ ሁሉ ነበረ ለን አሰቅ ዋለችን አሰቀልኩት። ሰላም ሰላም ውዶችዬ መልካሞች ኔ ፍቅሮች ኔ ሁሉ ነገሮች ከጎኔ ቆማችሁ በበቀደም የትን ቪዲዮ አድርጌ ጠረጴዛ ሳስገባ በጣም ብዙ አስተያየት እንደሰጠኝ አሉ የሰጡኝ እህቶች ምናምን አሉ። ግን አንድ ከዛ ውስጥ አንዲት እህቴ አስተያየት በመስጠቷ ከቤቴ ገብታለች። እሷ ድባይ ሁና ከኔ ቤት ገባች። ከኔ ቤት የገባችው ምንድነው፣ ቤትዬ፣ ሶፋው እንደዚህ ካዞርሽው ጠረጴዛው እንደዚህ መሆን አለበት፣ ቴሌቪዥኑ ደግሞ እንደዚህ መሆን አለበት። የሶፋው ጠረጴዛ ምግብ ስለማትበሉበት ተነስቶ እንደ ቲቪ ስታንድ ብትጠቀሚው አሪፍ ነው እና ምን የሚሰካኮትን ጠረጴዛ ገዝቼልሽ ቲቪውን ከላይ ባሰቀልልሽ ቅር ይልሻል ድፍረት አይሆንብኝ አለችኝ። ሰው ሰፖርት ሊያደርግ በትትና ማናገር በጣም ጭዋናት፣ መልካምናት ትከታተለኛለች። አስመሳይ አይደለችም። ይህን አደረግኩ ይህን አደረግኩ ተብሎ እንዲነገርባት አትፈልግም። ጠረጴዛውንም ገዝቻለው ቲቪውንም አሰቅ አሰቅያለው እንደገና ደግሞ ኮሜንት ላይ

የሚሰፋከውን ያሁን ይደራረጋል ው እንደዚህ እንደዚህ ቦታ ይዝብኝም የእሷ ምክር በጣም አሪፍ ነው። ከዛ እንደዚህ ማድረግ ጎልድ ከረን ነው፣ በጣም ነው የሚያምረው። ወደዚህ ስወስዳችሁ ደግሞ እንግዲህ ጠረጴዛው እስከ በሩ ሆኖ ነበረ ኑ የቴሌቪዥኑ የነበረበት ጠረጴዛ ከዚህ ላይ ነው ታጉሮ የነበረ ጠረጴዛውን ወደዚህ ያደረግንና ከዚህ ጋር ታጉሮ ነበረ። ቴሌቪዥኑን እሱን አንስቼ ኪችን አስገባወት። ከላይ ላይ ኪችን ካለምት ጊዜ በኋላ አሰራበታለሁ። እዚህ የነበረውን ወደ ኪችን አስገባወት። እዚ ጋ እዚ የነበረውን ጠረጴዛ ይኸው እዚ ጋ አመጣወት። ይሁን ዝም ብሎ ከኪች ከገቡ ቡፌ የሚመስለው ነገር የለም ፎርቶ ቡፌው ከዛ ላይ ተደርድሮ ቴሌቪዥኑ ከላይ ይሄ በጎን በጎን ምናምን ምናምን አይደለም። አሁን ቴሌቪዥኑን አሰቀ ይዋለች አሰቀልኩት። እዛ ያለውን ጠረጴዛ ይኸው ከዚህ አመጣሁት፣ እንደ ቲቪ ስታንድ ተጠቀምኩት። አያችሁት? የሰው ልጅ የሰው መልካምነት ለራስ ነው የሚጣለው። እግዚአብሔር ይህች ልጅ ዱባይ ቁጭ ብላ ከኔ ቤት ውስጥ ገብታ አስተካክለዋለች ቤቴን ማለት ነው። ፍርጁ ቦታ አላገኘም፣ ፍርጁ ቦታ አላገኘም። በእርግጥ ሶኬት አለ እዚህ ጋር ይሰራል ግን እንደዚህ አይደለም። እምፈልገው ኩሽና ላስተካክል ነው። እንጀራ መጋገርበትን በሩን አጠባብቂ። ይሄን ሞተር እዛ እንዲገባ አደርጋለሁ። ይሄ ሞተር ማለት ነው። ከዛ ይህ ወደዚህ እንዲገባ ነው የምፈልገው። አሁን ይህ እንግዲህ እስኪ አስተያየት ስጡ። እስኪ አሁን ይሄ መቼም አይቀየርም። ዘይ መበቅረት ዘይ ላይ እንደዚህ ሁኔ ነው ይ እንደዚህ እየጠጣሁ ስልክ ጠረቅ ቆየሁ። ለምን እንግዳ ስለነበረ እንደዚህ አላዞርኩትም። እንግዲህ ፊት ለፊት ነው ያደረኩት። አሁን ግን እንደፈለግ ማድረግ ይችላል። ምክንያቱም እንግዳ አዎች ልሃል። እህቴ ደግሞ ቤቴን ያስተካከል። ስልክ ድህቴ ትናንትና ወዲያው ነበረ የገዛሁት በቃ የቤት ውስጥ ዕቃ መቅረፅ አንድ ማለት ማውራት በቃ እንደዚህና ጥብድኮናት ምናምን ስለሚሉኝ የገብሬ ወንድም ከምስቱ ጋር ነበር የመጣው። ከዛ እዚህ ጋር ቆንጆ ሲኒ ገዛሁ። እነዚህ አሮጌ ናቸው፣ እነዚህ አዲስ ናቸው። ቆንጆ ሲኒ ገዛሁ። ማጠሻዬን ገዛዘሁ። ምናል መጋረጃው ይቆሽሻል። ለዓመት በዓልን ቀይረዋለን። እንደዚህ ፏፏ ብለን ለዛ ቀን ያድርሰን። እዚህ ጋር ብለን ቡፌ ሰርተን መጣለን። ያለንን የአቅማችን ማለት ነው እንግዲህ ቤቱ አላማራበትም። ይህን ፎቶ ላነሰው ነበረ ይህን ፎቶ ላነሰው ነበር። ቴሌቪዥን የሚያይ ሰው የኔን ፎቶን ማየት አለበት። ይህን ቴሌቪዥን የሚያይ ሰው እኛን ማየት አለበት። ለምን ለምን እነዚህ እነዚህ ላነሳቸው ነኝ። አሁን ይህን ይህን ላነሰው ነኝ። አንስቼ በ ይሆናለን የግድግዳ እንደ እንደ መስታወት እንደ ፍሬን ሆኖ አለ ውድ ነው እንጂ፣ እሱን ይህን እንደዛ አላደርገው ነው። ይህ ይቀመጥ ችግር የለም። እንደዚህ አድርጌ ቤቴን አብልጭ አድርገሽልኛል የኔ ውድ። አሁን እዚህ ጋ ጫማዬን የሚመስል ማለት ነው። ይህን ጫማዬን የሚመስል ይ ፀጉር ያለው ምንጣፍ አለ እዚህ ጋ እ ገር እዚህ ሀገር አይሸጥም፣ የለም። የሚሸጠው መቼ ነው? በአዛር ይመጣል ባዛር ይመጣል። አገሪቱ ላይ ባዛር ይመጣል። ለመቼ? ለአዲስ ዓመት። በዛ ሰዓት ሲመጣ ከታች ምንጣፍ እገዛለታለሁ። ለዚህ ማለት ነው ከታች ምንጣፍ እገዛለታለሁ። ከዛ በኋላ ፏ ብልጭ። አንድ አበባ ከዚህ እገዛለሁ። አንድ አበባ ከዛ እገዛለሁ። ከዛ በኋላ በቃ ቤቲ ሾህ እንተር ብታደርጋለች። ሰው ሰው እንተርብ ብታደርግ አስባችሁታል። ምናምን ምናምን ዘይ ወዘተ ዘይ መበጥረ እናወራለን። ላይብ ስገባ ፏ ብዬ እየጠቀጠኩ እገባላችኋለሁ። ውድ እህቶቼ እኔ ሳልናገር የማላልፈው ነገር አንድ ነገር አለ። እኔን ያያችሁ ሰዎች ተማሩ፣ ትምህርቱ ሰዱ፣ እኔ ትምህርት እሆናችኋለሁ። ዩቱብ ክፈቱ። ዩቱብ መክፈት የማትችሉ እኔ እከፍትላችኋለሁ። ምንም ችግር የለም። የዋይፋን ከፍላችሁ እኔ ከፍትላችኋለሁ። ዩቱብ ሰው ያደርጋል። እውነቴን ነው የምላችሁ፣ ዩቱብ በጣም ሰው ያደርጋል። ዩቱብ ክፈቱ። መንግስት ሰራተኛ እንኳን ከወር ከወር ጠብቆ እንኳን እኛ የምናገኘውን ያህል አያገኝም። ስለዚህ ዩቲዩብ ክፈቱ። እወዳችኋለሁ፣ አከብራችኋለሁ። ይህን ቤት ሳብስክራይብ ያላረጋችሁ ሳብስክራይብ አድርጉ። ላይክ ያላረጋችሁ ላይክ አድርጉ። ሼር አድርጉ ለብዙዎቻችሁ እንዲደርስ። ቤቲ አው አሁን ፋሲካ የነገ እሁድ ሳምንት አይደል? የዛሬ ዓመት ልጆቼ እና እኔ ምን ምን ሁኔታ ላይ እንደነበርን ባለቤቴ ምን አይነት ሁኔታ እንደነበርን እኔና ፈጣሪ ብቻ ነው የምናውቀው፣ እና በቅርብ ያላችሁ ሰዎች ግን። ታሪክ ተቀየረ። እግዚአብሔር መስጊድ የዛሬ ዓመት ከቤቴ ውስጥ ምን ምንም አልነበረም። ክራይ ቤት ነው የነበርኩት። ዘንድሮ ደግሞ ከራሴ ቤት የራሴ ደሞ ዝምሮኝ እንደውም የተሻሻለ አለቃ ገዝቼ አምሮብኝ የብዙ ፊቶችን ይብ ከፍቼ የብዙ ፊቶችን እንባ አብሼ በቀ እየመከርኳችሁ ምናምን ስለ ልብስ አስተያየት ትነግሩኛላችሁ በጣም አስተያየት ትነግሩኛላችሁ፣ አዲስ ልብስ እንዳርገዛ ያለውን ልብስ ሐሳቡኝ። ማለት ያው ታውቃላችሁ ስትወልዱ የሆነ ሰውነት የመዛባት ነገር አለና ሰውነት እስከምስተካከል ብጠብቅ ብዬ ነው። የማይስተካከል ከሆነ አማራጭ የለኝም አዲስ ልብስ እገዛለሁ ማለት ነው። ስለዚህ ወዳችኋለሁ፣ አከብራችኋለሁ። እንደምትወዱኝ እንደምታከብሩኝ ደግሞ እግዚአብሔር ይውደዳችሁ፣ ያክብራችሁ። በጣም ነው የምወዳችሁ። እናንተ ባታዩልን፣ እናንተ ላይክ ባታደርጉ፣ እናንተ ሸር ባታደርጉ እኔ እዚህ ደረጃ አልደርስም ነበር። እውነቴን ነው የምላችሁ። አንገት የተሰራው አዙሮ ለማየት ነው ይባላል። ግመል አይደለሁም መቸው ፊት ለፊት ብቻ ማየው እና እናንተ ስላያችሁልኝ ብሰድባችሁም ባቆሸሻችሁም ብቀለዳችሁም ባልቀለዳችሁም እናንተ ናችሁ እዚህ ደረጃ ያደረሳችሁም። እግዚአብሔር የልባችሁ መሻት የሀሳባችሁን እግዚአብሔር የጠየቃችሁትን ሁሉ ይስጣችሁ፣ በልጅ ባርካችሁ። ዋናው የሰው ልጅ ልጅ ነው። ገንዘብ ይሄዳል ይመጣል። በልጅ ስትባረኩ፣ በጤና ስትባረኩ፣ ካሰባችሁ ትደርሳላችሁ። ሎተሪ ማዙራችሁ የሆነ ቦታም ተቀጥራችሁ ትሰራላችሁ። ዋና የሰው ልጅ ጤና ነው። ሙሉ ጤናችሁን ይስጣችሁ። በጣም አመሰግናለሁ። ክበሩልኝ። ይህን ይመስላል እኔ ሆዴ ቲማቲም ስለሆነ ካላሳየኋችሁ፣ የሆነ ነገር አድርጌ ካላሳየኋችሁ ምሰርጥ ነው የሚመስለኝ። ለምን እኔ እራያችሁ እንድሆን ነው። እሺ ባዶይንም ሲኖረኝም ሳይኖረኝም ስስቅም ስከፋም የምፖስትላችሁ ትምህርት እንድትወስዱ ነው ከኔ እሺ ወዳፈሮጭ ጭላይ ላይ